እኔ አሁን እዚህ ጋር የመቶ ግራም የሚሆን የከርከዴ ቅጠሉና የአበባውን ቅጠል ነው ይዤ የመጣሁት። ግማሹን ቀንሼ ግማሹን እንጠቀመዋለን ማለት ነው። እላዩ ላይ አዋራ ስለሚኖረው ጎድጎድ ያለ እቃ ላይ አድርገን ደግሞ ውሃ ጨምረን አንድ ጊዜ ለቅለቅ እናድርገዋለን። እኔ ግማሹን ነው የተጠቀምኩት ከመቶ ግራሙ ማለት ነው። አሁን እዚ እቃ ላይ እናደርግና ቀዝቃዛ ውሃ ንጹህ ውሃ እንዲያድርገን ቶሎ ብለን እናጠለዋለን። እንደዚህ ቀዝቃዛ ውሃ አድርገን አዋራውን ከላይ እንዲወጣለት ነው ወዲያው እናጠለዋለን። ከዛ ዚ ጋ አንተከትክበትን ድስጥጃ አለው እሱ ላይ አንድ ሌትር ውሃ ጨምሬ ግማሹን አምስት መቶ ግራሙን እዚህ ውስጥ ጨምሬ አንተ ውሃውን እስኪፈላልን ድረስ እናጠለዋለን። ወዲያው ነው እኔ እንትን ያልኩት፣ ምንም አልዘፈዘፍኩትም። በማጥለያ አድርገን እናጠለውና የላኛውን የአበባውን ቅጠሉን እናንተ ከትከዋለን። ው እንደዚ አድርጌ አጥልየዋለሁ። አሁን ውሃው ስለፈላልን ውሃው ውስጥ ጨምረን ደግሞ ከሶስት እስከ አምስት ደቂቃ ብቻ ነው ከዛ በላይ ካንተከተክ ነው ስለሚጎመዝዝ አታንተክትኩት ከዛ በላይ ከርከዴ ሀርባል እንዲሁም ደግሞ በተፈጥሮ ደግሞ ለመድሃኒትነት የሚጠቅም ሻይ ሲሆን ካፌን የለውም ብዙ ካልሽየም የያዘ ሲሆን ለጤናም ደግሞ በጣም ጠቃሚ የሆነ ቅጠል ነው። እዚህ ጋ የናናና እንዲሁም ደግሞ የቀረፋ ቃናውን ቆንጆ እንዲያደርግልን ማለት ነው። ስለሚጎመዝዝ ነው ከሶስት እስከ አምስት ደቂቃ ብቻ መንተክተክ ያለበት። ከዛ በላይ ከንትካትካሹ ስለሚጎመዝዝ ለመጠጣት ይከብዳል። ይሄው አሁን በደንብ እየተከተከልን ነው ሶስት እስከ አምስት ደቂቃ ብቻ በታን ተከትኩት ነው ጥሩ ከዛ በላይ ካን ተከትካችሁት በጣም ነው የሚጎመዝዘው እና ለመጠጣትም ይከብዳል እንግዲህ ከርከዴ በጣም ብዙ ጥቅም ነው ያለውና ለስኳር ለደም ግፊት ለኮሌስትሮል ክብደት ለመቀነስ ለካንሰር ለልብ በሽታ በጣም ለብዙ ነገር የሚጠቅም የአበባ አይነት ነው። ተጠቀሙበት። በእውነት አሁን ላይ በየ ሱፐር ማርኬቱ ራሱ ይሸጣል። እኔ ከኩንስ ነው የገዛሁት፣ ግን ብዙ ቦታ ይገኛልና ገዝታችሁ ብትጠቀሙበት በጣም ቆንጆ ነው። እንዲሁም ደግሞ ብዙ አይነት ከለር አላቸው፣ ግን ቀዩ ለጤና በጣም ቆንጆ የሆነው ግን ቀዩ ነው እና ቀዩን ነው የገዛችሁ ብትጠቀሙት በጣም ጥሩ። እዚህ ጋ የተወሰነ በረድ ስላለልኝ በትኩሱና እንዲሁም በቀዝቃዛው መውሰድ እንችላለን። እኔ አሁን እዚህ ጋ በትኩሱ በጣም አልበረደም እና በትኩስ ደግሞ እንደዚህ አድርገን ብንጠጣው ጥሩ ነውና እኔ አሁን በትኩሱ ነው እዚህ ጋ አሁን እየቀዳሁት ያለሁት። እንደዚህ በማጥለያ አጥለን እንግዲህ ከቀዳን በኋላ ትኩሱንም መውሰድ እንችላለን። እንዲሁም ደግሞ ቀዝቃዛውንም መውሰድ እንችላለን። እኔ እንግዲህ እዚ ጋር በትኩሱ ነው ይዤላችሁ የመጣሁት። ብዙም አልበረደም። እንዲሁም ደግሞ ትንሽ ጎምዘዝ ስለሚል ለቃናውም እንዲሆነን እዚ ጋር ናና እንደዚህ አድርገን መጠቀም እንችላለን። እንዲሁም ደግሞ ሎሚ፣ ብርቱካንም እንደዚህ ቆራርጠንም አንድ ብርቱካን እንደዚ ብንጨምርበት ቃናውን ቆንጆ ያደርግልናል። የቀረፋ እንጨቱን ቅድም አፍልተናል። እንዲሁም ደግሞ ቁርንፉድም አድርጋችሁ ደግሞ ሽታውን ቆንጆ ሆኖ እንዲጠጣልን ማድረግ ይቻላል። የምትችሉ ሰዎች ባዶውን ብትጠቀሙት ነው ጥሩ። የማትችሉ ሰዎች ግን በማረም መጠቀም ይቻላል። አንዳንድ ሰው ስኳር አድርጎ ይጠቀማል። ግን ከስኳሩ ግን ማሩን አድርጋችሁ ደግሞ ብትጠቀሙበት በጣም ቆንጆ ነው። ያው ማርም ለጤንነት ጥሩ ስለሆነ ማለት ነው። እንግዲህ ይሄኛውን በትኩሱ ይዤላችሁ መጥቻለሁ። እንዲሁም ደግሞ በቀዝቃዛውም ደግሞ አድርገን መጠቀም ስለምንችል ደግሞ እዚህ ጋር ደግሞ የቀዝቃዛውን ደግሞ እዚህ እንደዚህ እናደርገን እናዘጋጃለን። እዚህ ጋር አሁን በጣም ብዙ አልበረደም፣ ግን በረዶ አድርገን ስለምንጠቀመው ምንም አይደለም ብዬ ነው እዚህ እየቀዳሁት ያለሁት። ከርከዴ በጣም ብዙ ጥቅም ነው ያለውና ተጠቀሙበት። ብዙ ጎግል አድርጋችሁ ራሱ ጥቅሙንም ማየት ትችላላችሁ። እኔ የተወሰነውን ብቻ ነው አሁን እየነገርኳችሁ ያለሁት። ለጉበት ይረዳል፣ ለልብ ጤንነትን ይጠብቅልናል፣ ለኢንፌክሽን ይረዳል። እንዲሁም ደግሞ ለጸጉር እድገት ራሱ ስለሚጠቅም ለብዙ ነገር እኔ እዚ ጋ ያልተነተንኩት ያልነገርኳችሁ ጥቅም ስላለው ጎግል ላይ ራሱ እስቲ ጎግል አድርጋችሁ እዩ፣ ትጠቀሙበታላችሁ። እዚህ ጋር አሁን ሎሚና እንዲሁም ደግሞ ናና ቅጠል አድርጌ ነው እየቀዳሁት ያለሁት። ከዛ በረዶ አድርገን መጠቀም እንችላለን፣ በቀዝቃዛው ማለት ነው። ያው እኔ ናና እዚ ጋ ናናውን እንትኑ ሽታውን በጣም ስለፈለግኩት ነው እያደረግኩበት ያለሁት። አንዱን በበረዶን አንዱን ደግሞ በረዶ የማይፈልግ ሰው ደግሞ ዝም ብሎ እንደዚሁም መጠጣት ይችላል። ያው እኔ የተወሰነ እንግዲህ በረዶ አደረግኩበት። ያው የቀዝቃዛ ለሚፈልግ ሰው እንደዚህ ቀዝቅዝ አድርጎ መጠጣት ይችላል። ያው ብዙ ቦታ እንዳልኳችሁ ስለሚገኝ በአሁን ሰዓት በየሱፐርማርኬቱ ይገኛል። ያው እኔ ከኩንስ ነው እንትን ያልኩት፣ ከቴቴ ማጀትም መግዛት ትችላላችሁ። እዛም አይቸዋለሁና አንዳንድ ቦታ ላይ ስላለ ደግሞ እየገዛን ደግሞ እንደዚህ ጤንነታችንን መጠበቅ እንችላለን ማለት ነው። ያው እኔ እንግዲህ እየጠጣው እየሳየዋቸው ነው በቀን አንድ ብርጭቆ እንደዚህ አርጋችሁ ብትጠቀሙ ጤንነታችሁን ትጠብቃላችሁ ማለት ነው እስካሁን እንግዲህ ከኔ ጋራ ስለነበራችሁ ለጊዜ ስለምትከታትሉኝ እጅግ አድርጌ ከልቤ ነው የማመሰግነው እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ እንግዲህ ዛሬም ስራዬ ከተመቻችሁ ደግሞ ላይክ አድርጋችሁ ደግሞ ስራዬ ሰዎች ዘንድ እንዲደርስ አድርጉልኝ ሼር ማድረግ የምትችሉ ደግሞ ሰዎች ደግሞ ሼር እያደረጋችሁ ደግሞ ስራዬን እንግዲህ ሰዎች ዘንድ እንዲደርስ አሁንም አድርጉልኝ እላለው ስለሁሉም ነው አመሰግነው እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ። እዚ ጋር እንግዲህ የተለያየ የአበባ አይነት ስላላቸው እነሱን ለማሳየት ብዬ ነው አበቦቹን እዚ ጋር መጨረሻ ላይ ያስገባሁት እና እናንተም አካባቢ ደግሞ ሌላም ስለሚኖር ደግሞ ያው ታቆታላችሁ ብዬ አስባለሁ። ስለ ሁሉም አመሰግናለሁ። በሚቀጥለው እንገናኛለን። ሰላም ሁኑልኝ። ቻው።